ባንድ ነው የሚሸጠው ማለት ነው። ሽኝ ላይ ኑን ላይ ያለላችሁ እና በጣም አሪፍ ነው። በጣም በጣም ትንሹም ትልቁም ኬክ ራሱ ይጋግራል እና በጣም አሪፍ ነው። ይህን ይመስላል የዛሬ ውሏችን።